ሰላም ሰላም ሰላም፣ እንዴት ናችሁ? ውድ የተወደዳችሁ አድማጮቻችን በያላችሁበት ሁሉ አክብሮታዊ ሰላምታችን ይድረሳችሁ። መልእክታችን ነው አርሰናል ቪክተር ዮኬሬዥ የዝውውር እንቅስቃሴ ላይ በጣም ብዙ ስራዎችን እየሰራ እንደነበር እንደዚሁም ደግሞ ለተጫዋቹ ቅርበት ያላቸው የመረጃ ምንጮች ጭምር እንደዚሁም በተለይ በሀገረ ፖርቹጋል ይሄ ሪኮርድ ፖርቹጋል የተሰኘ አንድ የመረጃ ምንጭ በተደጋጋሚ ጊዜ ሲያጋራው የነበረው መረጃ ምንድን ነው ተጫዋቹን ለማስፈረም በሚደረገው እንቅስቃሴ አርሰናል ጠንከር ያለ ፍላጎት እንዳለው ስላሳየ ተጫዋቹ ወደ ማንቻስተሩ ዩናይትድ ማምራትን አይፈልግም። የተጫዋቹ መዳረሻ እንዲሆን የሚፈልገው ወደ ኤምሬስ ስቴዲየም ነው የሚል ጥያቄ እንደዚሁም ደግሞ ይዞ ወጥቶ ነበር በሰሞኑ ቀን መረጃዎችም ማለት ነው። ታዲያ አሁን ላይ የተሰሙ የሚገኙ መረጃዎች ደግሞ ምናልባት አንቹታ መጪ አንቹታ ሮጩ እንደተባለው አባባል የሪከርድ ፖርቹጋል መረጃ አላጋራቸው አርሰናል ከቪክተር ዮኬሬሽ የዝውውር እንቅስቃሴ ሙሉ ለሙሉ በሚባል መልኩ ራሱን አግልሏል ይላል። ሞንዶ ዲፖርቲቮ ደግሞ እንዲህ ይለናል። ዮኬሬሽ አሁንም ቢሆን ቅድሚያ የሚሰጠው ስለ አርሰናል እግር ኳስ ክለብ የዝውውር እንቅስቃሴ ነው ይላል። ታዲያ እዚህ ጉዳይ ላይ እስኪ ትንሽ እንደው ሰፋ አድርገን ለመመልከት ጥረቶች እናደርግ። አርሰናል በዝውውር ገበያው ላይ ወደ ቡድን ስብስቡ መቀላቀል የሚፈልገው ተጫዋች ማን ነው? ወደ አርሰናል እንዲመጡ የሚፈለጉ ተጫዋቾችስ እነማን ናቸው? የሚሉ ጉዳዮችን በቀዳሚነት መመልከት ይጠበቅብናል። ቤንጃሚን ሸሽኮ የመጀመሪያው የአርሰናል እግር ኳስ ክለብ የማጥቃት ዞን ተመራጭ ተጫዋች ነው። ለምን? ቤንጃሚን ሴስኮ በእግር ኳስ ሕይወቱ እስካሁን ካስቆጠራቸው ሰማኒያ ሁለት ግቦች 22ቱ የጨዋታ የማሸነፊያ ግቦች ሆነው በታሪኩ ተመዝግበውለታል። በየጨዋታው ጎሎችን ማስቆጠር የሚችል አይነት አጥቂ አይደለም። ነገር ግን ጎሎችን የሚያስቆጥር ከሆነ ደግሞ ቤንጃሚን ሴስኮ ቡድኑን ወደ ፍሬያማነት የሚመልስ እንደዚሁም ደግሞ የአየር ላይ ኳሶቹ አጠቃቀም ጥሩ የሆነ በአንድ ለአንድ ግንኙነት ገዳይ የሚባል አይነት ስትራይክ አለ። ከዛ በተጨማሪም ተጫዋቹ ገና ወጣት ተጫዋች ነው። ማደግ፣ መብሰል፣ መጎምራት የሚችል አይነት ተጫዋች እንደሆነ ሱፐር ሚኬላ ማርቲያን አርቴታ ጥንቅቅ አድርገው የሚያውቁለት አይነት ተጫዋች ነው። ይህንን ተጫዋች ወደ ቡድን ስብስባቸው መቀላቀል ለአርሰናል እግር ኳስ ክለብ የመጀመሪያ ምንም አይነት እክል ካልተፈጠረ የመጀመሪያ ኢላማቸው እንደሆነ ይታወቃል። አይደል የተጫዋች ነገር ግን ተጫዋቹን ለማግኘት በሚደረጉ እንቅስቃሴዎች ውስጥ በዋነኛነት እክል ተፈጥሯል። አው እክል ተፈጥሯል። ይሄ እክል ምንድን ነው ከተባለ ደግሞ አርሰናል በላይፕዚሽ የተጠየቀውን ገንዘብ የመክፈልና ያለመክፈል ጉዳይ ይህ በዋነኛነት በዝውውር እንቅስቃሴ ላይ ስትራግል የሆነ ጉዳይ ምንድን ነው ከተባለ ለቤንጃሚን ሼሽኮ የዝውውር እንቅስቃሴ ወደ መቶ ሚሊዮን ዩሮ አካባቢ፣ ማለትም ወደ 80 ሚሊዮን ፓውንድ የዝውውር ገንዘብ የተጫዋቹ እናት ክለብ ላይብዚሽ ይፈልጋሉ። አርሰናል ግን ያንን ያክል ገንዘብ ደግሞ ለተጫዋቹ መክፈል አይፈልጉም። እስካሁን ባሉት የዝውውር እንቅስቃሴዎች ላይ ዝውውሮቹ እንዳይጠናቀቁ እንዳይቋጭ ካደረጉት ነገሮች መካከል ዋነኛው ጉዳይ ይሄ ነው። ታዲያ አርሰናል እስካሁን ድረስ ከቤንጃሚን ሴስኮ ጋር ስምምነት ላይ ካልደረሰ ለምንድን ነው ከቪክተር ጆኬሬሽ የዝውውር እንቅስቃሴ ሙሉ ለሙሉ ራሱን ያገለለው? ከዚህ በፊት በተደጋጋሚ ጊዜ አንስተነዋል። አርሰናል በዝውውር ኢላማ ውስጥ የሚገኘው ብቸኛ ተጫዋች ባይሆንም እንኳን ቤንጃሚን ሴስኮ ቅድሚያ የሚሰጡት ተጫዋች ነው። ኦኬ ከዛ ውጭስ ያሉ ተጫዋቾች ቪክተር ዮኬሬዥ በአርሰናል ስፖርቲንግ ዳይሬክተር አንድሪያ ቤርታ የሚወደድ የሚደነቅ እንደዚሁም ደግሞ በአርሰናል የዝውውር ኢላማ ውስጥ እንዲገባ አንድሪያ ቤርታ በክሮ እየሰራለት የሚገኝ ተጫዋች ነው። አንድሪያ ቤርታ በአርሰናል ቤት ምን ይፈልጋል? የአጭር ጊዜ ስኬት እንደመጣ ውጤታማ መሆን የሚችል አጥቂን ይፈልጋል። ሚካኤል አርቴታ ግን በአርሰናል ቤት በሚቆይባቸው ጊዜያቶች ለክለቡ ችግር መፍትሄ የሚሆን በማጥቃት ዞኑ ላይ የአየር ላይ ኳስም የመሬት ኳሶችንም አጠቃቀሙ ከፍ ያለ የአጨራረስ ብቃቱ፣ እንደዚሁም ደግሞ ልህቀቱ የብቃቱ ጥግ ላይ የሚገኝ አይነት ስትራይከርን በቡድን ስብስብ ውስጥ መቀላቀል ይፈልጋል። ታሪ ይህንን ነገር ለማድረግ በሚጓዝባቸው ርቀቶች በሙሉ በዋነኛነት የሚነሱ ስሞች አሉ። የመጀመሪያው በአርሰናል የዝውውር ኢላማ ውስጥ የሚገኘው ቤንጃሚን ሼሽኮ ነው በሚኬል አርቴታ ማለት ነው። በሁለተኛ ደረጃነት ይሄ እንኳ ዝውውር ባይሳካ ቪክተር ዮኬሬዥ ወደ ፕላን ሲ የተሸጋገረ ተጫዋች ነው የሚሉ ዘገባዎችን ተመልክተናል። ኦሊ ዋትኪንስ ፕሪሚየር ሊጉን የለመደ ነው፣ ምራቁን አጤ ያረጋ አጥቄ ነው። ልምድ ከሆነ የሚፈለገው ኦሊ ዋትኪንስ የተሻለ ልምድ አለው፣ የሊጉ ልምድ አለው። ከዛም እንደገና እድሜውም ኦልሬዲ ወደ ሰላሳዎቹ የተቃረበ የሚገኝ ስትራይከር ነው። ስለዚህ ለአጭር ጊዜ ከሆነ ለሁለት ዓመት፣ ለአንድ ዓመት ወይም ለሶስት ዓመት ቆይታ ከሆነ ኦሊ ዋትኪንስ ለአርሰናል ችግር ለአርሰናል እግር ኳስ ቡድን ላለበት ክፍተት ዋነኛ መፍትሔ ነው ብለውም ያስባሉ። ታዲያም እንደዚህ የሚሆን ከሆነ ፕላን ሲ ላይ የሚገኘው ቪክተር ዮኬሬዥ ምንድን ነው ፍላጎቱ? ለአርሰናል የመጫወት ሕልም ስላለው ወይስ በአውሮፓ ቻምፒየንስ ሊግ መጫወት ስለሚፈልግ? አይ ለአርሰናል የመጫወት ሕልም ስላለው ብቻ አይደለም። በእርግጥ የትኛውም ተጫዋች ለአርሰናል መጫወት፣ የትኛውም ተጫዋች ለማንቻስተር ዩናይትድ መጫወት ቅድሚያ የሚሰጡት ጉዳይ ነው። ነገር ግን ማንቸስተር ዩናይትድ መለስ ብላችሁ ስትመለከቱ፣ አንድ በአውሮፓ ቻምፒዮንስ ሊግ የሚሳተፍ ቡድን አይደለም። ሁለት በቀጣይ የውድድር ዓመት በቻምፒዮንስ ሊጉ ተሳታፊ ስለመሆኑም እንኳን ዋስትና የሚሰጠው አይነት ቡድን አይደለም። ስድስተኛም ሰባተኛም ይዞ ሊያጠናቀቅ የሚችል አይነት ቡድን ነው። ገና ቡድኑ ግንባታ ላይ ያለ ዳዴ እያለ የሚገኝ በእግሩ መቆም ያልቻለ ቡድን እንደሆነ ይታወቃል ማንቸስተር ዩናይትድ። ስለዚህ ቪክተር ዮኬሬዥ 26 ዓመቱን ጨርሶ 27 ላይ እየገባ የሚገኝ ተጫዋች ነው። በቀጣዮቹ ሁለት እና ሶስት ዓመታት በአውሮፓ ቻምፒየንስ ሊግ ተፎካካሪ የማይሆን ከሆነ ማንቻስተር ዩናይትድ እዚህ ቡድን ላይ መጥቶ እድሜውን መጨረስ ነው የሚሆን። ይሄ ነው ለተጫዋቹ በዋነኛነት እንደ ስጋት የሚታየው ጉዳይ እንጂ በእርግጠኛነት ማንቸስተር ዩናይትድን ከተቀላቀለ የመጀመሪያ ቀን ፕረስ ኮንፈረንስ ላይ የሚሰጠውን ሀሳብ እኔ አስቀድሜ ልነግራችሁ እችላለሁ። ምንም ጥያቄ የለውም። የሚናገረውን አቃለሁ ሳይሆን ተጫዋቾች የሚሉትን ስለምናቅ ስለተደጋገሙ እንደዚህ አይነት ነገሩ እኔ ንግግር የነበረው ከማንችስተር ዩናይትድ ጋር ነው። ማንችስተር ዩናይትድን ስደግፍ ነው ያደግኩት። እንደዚሁም ስለ ማንችስተር ዩናይትድ ጥሩ ነገሮችን ሮበና ሞሪም ነግሮኛል። እነዚህ ጉዳዮችን በእርግጠኛነት ቪክተር ዮኬሬሽ ማንቸስተር ዩናይትድን ከተቀላቀለ በዋነኛነት የሚሰሙ የምትመለከቷቸው የምታደምጧቸው ድምፆች ይሆናሉ። እነዚህ ድምፆች እና ማንቸስተር ዩናይትድ ቪክተር ዮኬሬሽን ይፈልገዋል። አዎ ሮብና ሞሪም ጋር ስፖርት እንግሊዝ በን ጋር በአንድ ላይ ስለሰሩ። ነገር ግን ማንቸስተር ዩናይትድ እንደ አርሰናል ሁሉ ቪክተር ዮኬሬሽን ብቻ አይደለም የሚፈልገው። በሰሞኑ ቀን እየተሰሙ የሚገኙ ዜናዎች እንደሚያመላክቱት ከሆነ አይኑን ወደ ሀገረ ጀርመን ጣል በማድረግ ማንቸስተር ዩናይትድ አንድ ተጫዋችን በዝውውር የዓላማ ውስጥ አስገብቷል። ሆጎ ኤኪቴኬ የማንቸስተር ዩናይትድ እግር ኳስ ክለብ የዝውውር ኢላማ ነው፣ ኤኬቴኬ ማንቸስተር ዩናይትድ በቻምፒየንስ ሊግ ተሳታፊም ሆነም አልሆነም በየትኛውም ደረጃ ተገኘ አልተገኘ፣ ልክ እንደ ማንቸስተር ዩናይትድ ፈራሚ ማቲያስ ኩኛ ሁሉ ክለቡን ሊቀላቀል ይፈልጋል። ነገር ግን መሰናክል ተደርጎ የሚወሰደው የተጫዋቹ እናት ክለብ አይንትራ ፍራንክፈርት በተጫዋቹ ዝውውር ላይ የለጠፉት ገንዘብ ነው። ለሊቨርፑል መሰናክል ሆኖበታል፣ ለቸልሲ መሰናክል ሆኖበታል፣ ለማንቸስተር ዩናይትድም ይቀጥላል። ለተጫዋቹ ዝውውር ወደ 100 ሚሊዮን ዩሮ አካባቢ ይፈልጋሉ የተጫዋቹ እናት ክለብ አይንትራ ፍራንክፈርት ግን ደግሞ መቶ ሚሊዮን ዩሮ ማለት ኦልሬዲ ወደ 80 ሚሊዮን ፓውንድ ነው አይደለ? 80 ሚሊዮን ፓውንዱን በአራት አመትም በአምስት አመትም ተከፍሎ የሚያልቅ ይሆንልኝ ብሏል አይንትራ ፍራንክፈርት። ያ ማለት ለምሳሌ በአራት አመት ከሆነ በአመት 20 ሚሊዮን ማለት ነው አንድ ክለብ የሚከፍለው ለፋይናንሻል ፌር ፕሌይ የማይጋለጥም እንደዚሁም ደግሞ ወጪና ገቢያቸውም ባላንስ ለማድረግ ሌሎች ዝውውሮችን ለመፈጸም በዋነኛነት የሚሰራ ስራ እንደሚሆንም ይጠበቃል። ይህ ምንም ጥያቄ የለውም። ማንቸስተር ዩናይትድ ሁጎ ኤኪቲኬን ይፈልጋል ከወንድሙ ጋር እንደዚሁም ደግሞ የማንቸስተር ዩናይትድ ሰዎችም ንግግሮችን ስለማድረጋቸው ቢልድ የተሰኘው የዜና አውታር ይዞት የወጣው መረጃም ያመላክታል። ሌላው ቪክተር ዮኬሬዥን በተመለከተ ወደ ማንቸስተር ዩናይትድ ለማስኮብለል በሚደረጉ እንቅስቃሴዎች ተጫዋቹ ካመነ ቅድሚያ ይሰጡታል ነገር ግን ካልሆነ ሌሎችም አማራጮች አሉ በማንችስተር ዩናይትድ ቤት ቀደም ሲል እንደነገርኳቸው ቪክተር ኦሴሜን የመጀመሪያ ምርጫው ሻምፒዮንስ ሊግ መጫወት ነው ይባል እንጂ አሁንም ቢሆን በቱርክ ነው የሚገኘው። ተመልሷል ከቱርክ ነገር ግን በቱርክ ቋሚ ኮንትራት እንዲሰጠው እንደዚሁም የተጫዋቹን ፍላጎት ነው። በናፖሊ ቤት መቀጠል ስለማይፈልግ በአውሮፓ የሚገኙ ትልልቅ ቡድኖች ቼልሲ፣ ማንቸስተር ዩናይትድን ጭምር የተጫዋቹ ወኪሎች እያነጋገሩ ይገኛሉ። እነዚህ ጉዳዮች ላይ እንግዲህ ስምምነት ላይ የሚደረስ ከሆነ የቀጣይ የውድድር ዓመታት ሂደቱን ቆም ብሎ ለመገምገም ቪክተር ኦስሜን ዝግጁ ነው። ማንቸስተር ዩናይትድ መሆነ ቸልሲ ካልሆነ ደግሞ ጋላታሳራይንም ቢሆን በቋሚ ኮንትራት መቀላቀል ይፈልጋል የሚለው ሀሳቦችም እየተሰሙ ይገኛሉ። አልሂላል የሳውዲው ቡድን እንግዲህ የተጫዋቹን ጉዳይ በዋነኛነትም እያቀነቀነው እንደሚገኝ ነው ዘገባዎችም እያመላከቱ የሚገኙ። ለማንኛውም ይህን ጉዳይ እስኪ በዚሁ ገት አላድርገው ፋብሪዚዮ ሮማኖ አንድ ያጋራው መረጃ ነበር ትናንትና እንግዲህ በተለይ ካጋራቸው ብዙ መረጃዎች መካከል ስለ ማይልስ ሉዊስ ስኬሊ አንድ መረጃን አጋርቶ ነበር። ተጫዋቹን ለማስፈረም ሪያል ማድሪድ የተጫዋቹ ዋነኛ ፈላጊ ቡድን ነው። ማይለስ ሉዊስ ስኬሊ ኮንትራቱ ሲጠናቀቅ የቡድን ስብስባቸውን እንዲቀላቀል የሪያል ማድሪድ እግር ኳስ ክለብ የበላይ ጠባቂዎቹ ይፈልጋሉ። ነገር ግን አርሰናል ከተጫዋቹ ጋራ ኮንትራትን በማራዘም ጉዳይ ስምምነት ላይ እንደሚደርሱ ሙሉ ለሙሉ በሚባል ደረጃ እርግጠኞች ናቸው ይላል። አርሰናል መለስ ሉስ ስኬሊን በቡድኑ ማቆየት የመጀመሪያ ቅድሚያ ትኩረት የሚሰጠው ጉዳይ ነው። ምክንያቱም የቀጣዩ ዘመን አብሬ ኮኮባቸው ተደርጎ የሚወሰድ በመከላከልና እንደዚሁም በማጥቃት ዞኑ የሊንክ አፕ ስራዎችን በተሳካ መልኩ መስራት የሚችል ተጫዋች ነው። የተጫዋች ምንም ጥያቄ የለውም። በቡድኑ ስብስብ ውስጥ ማቆየት ይፈልጋሉ ይህን ልጅ። ሌላው ከአርሰናል ጋር በተገናኘ እንግዲህ የኤሲ ሚላን እግር ኳስ ክለብ የዚንቼንኮን ጉዳይ ከአርሰናል ጋር ጽኑ በሚባል መልኩ ንግግሮችን አድርጓል ዚንቼንኮን ወደ ቡድን ስብስባቸው ለመቀላቀል በሚያደርጉት እንቅስቃሴ ሄርናንዴዝን እንግዲህ ወደ አትሌቲኮ ማድሪድ ይሸኛሉ ተብሎ የተጠበቀ በሚገኝበት በዚህ ጊዜ ኦሌክሳንደር ዚንቼንኮ ያን ቦታ እንዲሸፍንላቸው እና የመከላከል ዞናቸውን በተጠናከረ መልኩ እንዲከውንላቸው ጥሩ የሚባል ፍሬያማ የሚባል እንቅስቃሴን እንዲያሳይ ይፈልጋሉ። ከዚህ ከዚህ አንጻር ቡድናዊ መዋቅራቸውን ለመገንባት እንግዲህ በሂደት ላይ የሚገኙት ኤሲ ሚላን ኦሌክሳንደር ዚንቼንኮን ይፈልጉት። የዓለም ክለቦች ዋንጫ የጨዋታ እንቅስቃሴዎች እንግዲህ በሰሞኑ ቀን ቀጥለው እየተከናወኑ ይገኛሉ። አዝናኝ የሚባሉ የጨዋታ መርሃ ግብሮችንም ለመመለከትን ነው የምንገኘው አደለ። በዚህ የዓለም ክለቦች ዋንጫ ታረ ትናንትና ከተደረጉ ጨዋታዎች መካከል እንግዲህ ኦክላንድ ሲቲ እና ባየር ሙኒክ የተገናኙበት የጨዋታ እንቅስቃሴ በብዙ መልኩ ሲጠበቅ የነበረ እና አስገራሚ የነበረ የጨዋታ እንቅስቃሴም እንደነበር ይታውቃል። እና በጨዋታው ላይ አስር ጎሎችን ተመልክተናል። ነገር ግን አስገራሚ የሚያደርገው ነገር ውድ አድማጮች፣ አስሩንም ጎሎች አስቆጠረው ባየር ሙኒክ ብቻ መሆኑ ነው። ብዙሀኖችም እንግዲህ ይህንን ነገር አስቀድሞ ሲገምቱ ነበር አይደል? የክለቦች ያለመጣጣም ወይም ደግሞ ይሄ ፐርፎርማንሳቸው የአንደኛው ጥግ ድረስ መድረስ የሌላኛው ክለብ ደግሞ ዝቅ ማለት በዋነኛነት ከሚጠቀሱና ከሚነሱ ጉዳዮች መካከል አንደኛው ነበርና ፊፋ እንግዲህ አጋልጦ ሰጣቸውም እየተባለ ይገኛል። የኦክላንድ ሲቲ እግር ኳስ ቡድን ማለት ነው። ምናልባት እንግዲህ የኦክላንድ ሲቲ ተጫዋቾች ምንድናቸው? ኬትስ ነው የመጡት የሚሉ ጉዳዮች በብዙሀኖች ዘንድ እንግዲህ ይነሳሉና፣ ኦክላንድ ሲቲ በነገራችን ላይ እግር ኳስን በትርፍ ጊዜያቸው የሚሰሩ ወይም ደግሞ በትርፍ ጊዜያቸው ጨዋታዎችን የሚጫወቱ ተጫዋቾችን የያዘ ቡድናዊ መዋቅር ነው እንግዲህ ትንሿን አህጉር እንግዲህ ወክለው ከኒውዚላንድ ነው የመጡት የኦክላንድ ሲቲ እግር ኳስ ቡድን ታዲያ ለእግር ኳስ አማተሮች ናቸው። ጉዳ አድማጮች እነዚህ ተጫዋቾች ስቲል ትናንትና በነበረው የጨዋታ እንቅስቃሴ ላይ እንግዲህ የኦክላንድ ሲቲው ካፒቴን ዋና ስራው በሱፐር ማርኬት ውስጥ እንግዲህ የሽያጭ ሰራተኛ ነው። በትርፍ ጊዜው ግን እግር ኳስን ይጫወታል። ይሄ ማለት በቡድን ስብስባቸው ውስጥ የሚገኙ ተጫዋቾች አማተር ከመሆናቸው የተነሳ በሳምንት ውስጥ ለትራንስፖርት እንዲያገለግላቸው ብቻ ወደ ዘጠና ዶላር አካባቢ ወይም ደግሞ ዘጠና ፓውንድ አካባቢ የሚሰጣቸው ተጫዋቾች እንዳሉ ነው መረጃዎችም የሚያመላከቱት። ታዲያም ትላንትና እንግዲህ የባየር ሙኒክን የፊት መስመር ሲመራው የነበረው ግን ጎል ሳያስቆጥርባቸው የወጣውን ሀሪኬንን ደግሞ መለስ ብላችሁ ስትመለከቱም ወደ 5384 ፓውንድ አካባቢ ያገኛል። ይህ ሳምንታዊ ክፍያው ነው። የኦክላንድ ሲቲ ተጫዋቾች ግን በሳምንት ለትራንስፖርት የሚሰጣቸው ወደ 90 ፓውንድ ብቻ እንደሆነም ነው መረጃዎችም የሚያመላክቱት። ታዲያ የዚህ ቡድን ስብስብ እንግዲህ አስገራሚው ነገር ታዲያ ከዚህ ቀጥሎ የሚመጡ ጉዳዮች ናቸው። በዚህ ቡድን ውስጥ የሚገኙት ቀደም ሲል እንደነገርኳችሁ፣ ዋና ካፒቴናቸው የሱፐርማርኬት የሽያጭ ሰራተኛ ነው ብያቸው ነበር አደለ? በዚህ የቡድን ስብስብ ውስጥ የሚገኙ ተጫዋቾች ግማሾቹ አስተማሪ ናቸው፣ ግማሾቹ የፋብሪካ ሰራተኞች፣ የብረታ ብረት ባለሙያ ናቸው። እንደዚሁም ደግሞ በሽያጭ ስራ ውስጥ የተሰማሩም አሉ። አንደኛው ጨራሽ ባስ ብሎ የኮካኮላ የሽያጭ ማናጀር እና ቀለም ቀቢ ሁላ በዚህ ቡድን ስብስብ ውስጥ ይገኛሉ እና እነዚህ ያለምንም ደሞዝ ፍላጎት ስላላቸው ብቻ ከሰፈር ተጠራርተው ወይም ተሰባስበው እንደሚጫወት አይነት ቡድን አድርጋችሁ ልትወስዱ ትችላላችሁ። ነገር ግን በባየር ሙኒክ አስር ጎል ብቻ እንደተቆጠረባቸው ስታውቁ ኦኬ ልትሉ የምትችሉበት አጋጣሚ አለ። ጨዋታው እንግዲህ ምናልባትም ለኦክላንድ ሲቲዎች የአመት ያክል የረዘመ እንደዚሁም የዓለም ክለቦች ዋንጫ የቡድናዊ መዋቅሮች ወይም ደግሞ ቡድኖች ሲመረጡ አለመመጣጣን አለመጣጣም እንዳለ በደንብ የሚያሳይ አቅማቸው ለፉክክር አይደለም። ውድ አድማጮች፣ እንደው ስማቸውንም እንኳን በእኩልነት ለመጥራት የማያስደፍሩ ክለቦች በዚህ ስብስብ ውስጥ ይገኛሉ። የኦክላንድ ሲቲ ከፍተኛ ተከፋይ ተጫዋች እንግዲህ ውድ አድማጮች፣ የሀሪኬንን ሳምንታዊ ደሞዝ ለማግኘት ምን ያክል ጊዜ ሊወስድበት ይችላል? መለስ ብላችሁ እስኪ ተመልከቱት የኦክላንድ ሲቲ ሳምንታዊ ከፍተኛ ተከፋይ 90 ፓውንድ ነው ብያችኋለሁ አደለም ሃሪኬን በሳምንት የሚከፈለው ደግሞ 53484 ፓውንድ አካባቢ ይከፈለዋል ስለዚህ የኦክላንድ ሲቲው ከፍተኛ ተከፋይ ተጫዋች በሳምንት ታሪክን የሚያገኘውን ገንዘብ ለማግኘት ለአንድ መቶ አመታትና ከዛ በላይ ሳያቋርጥ መስራት መቻል አለበት ማለት ነው። የኦክላንድ ሲቲ ተጫዋቾች በዚህ ልክ በጣም ዝቅተኛ የሚባል ፐርፎርማንስ ነው የሚገኙ ናቸው። ኦፕታ ደግሞ ከትላንትናው የኦክላንድ ሲቲ ሽንፈት በኋላ የዓለማችን 5074ኛ ደረጃ ላይ የተቀመጠ ቡድን ነው ብለው እንግዲህ ስያሜም ሰጥተውታል። ኦክላንድ ሲቲ እና በተለያዩ ሊጎች ብትወስዱት ይህንን ያክል ደከማል። ለምሳሌ በእንግሊዝ ብትወስዱት ኦክላንድ ሲቲን በእንግሊዝ ይሄ አራተኛ አምስተኛ ወይም ስድስተኛ ዲቪዚዮን ውስጥ የማይገኝ ቡድን ብላችሁ ልታነሱ ትችላላችሁ። ከሻምፒዮንሽፕ ሊግ አንድ ከሊግ አንድ ዝቅ እያላችሁ የምታገኙት አይነት ቡድን ነውና ትናንትና በነበረው የጨዋታ እንቅስቃሴ እንግዲህ በባየር ሙኒክ አስር ለባዶ በሆነ ውጤት ሽንፈትን አስተናግደዋል። ኮማን በስድስተኛው ቦይ እንደዚሁም በ18ና ኦሊሴ በ20 እንደዚሁም ኮማን በ21 ደቂቃ ላይ ሙለር በ44ኛው ደቂቃ ላይ ኦሊሴ ለቡድኑ እንደዚሁም ደግሞ ለራሱም በጨዋታው ላይ ልዩነት መፍጠር የቻለበትን በመጀመሪያ 45 መጨረሻ ጎሊዮኖቹን 45+3 ላይ ኳስ እና መረብን አገናኝቶ ጨዋታው ስድስት ለባዶ ነበር። ወደ መልበሻ ክፍል ያመሩት ከመልበሻ ክፍል ሲመለሱ እንግዲህ ሙሴላን ቀይሮ ያስገቡት ባየር ሙኒክ ሙሴላ በ68 በ73 እንደዚሁም በ84ኛው ደቂቃ ላይ ኳስ እና መረብን አገናኝቷል። ቶማስ ሙለር 87ኛው ደቂቃ ላይ እንግዲህ ቀሪዋን ጎል እንግዲህ ማስቆጠር የቻለበትም አጋጣሚ አለ። በነገራችን ላይ ቶማስ ሙለር ትላንትና ጎል ማስቆጠሩን ተከትሎ በባየር ሙኒክ ቤት 250 ጎሎችን ማስቆጠር የቻለበትንም ሂደት ተመልክተናል። ይህም ተጫዋች እንግዲህ ከውድድር አመቱ ሲጠናቀቅ ከባየር ሙኒክ ጋር እንደሚለያይ ይፋ ተደርጓል። ለዓለም ክለቦች ዋንጫ ብቻ ነው በዚህ የቡድን ስብስብ ውስጥም የሚገኘው። ትላንትና የነበረው እንግዲህ የኦክላንድ ሲቲ እና የባየር ሙኒክ የጨዋታ እንቅስቃሴ ብዙ አለመመጣጠኖች፣ እንደዚሁም ደግሞ ብዙ የፐርፎርማንስ ልዩነቶች ቢኖሩም እንኳን ባየር ሙኒክ እንግዲህ በጨዋታው ላይ አሸንፎ የወጣበትንም ሂደት እንደዚሁም ተመልክተናል። አስር ጎሎችን አስቆጥሮ አስር ለባዶ በሆነ ውጤት እንግዲህ ኦክላንድ ሲቲን ያሸነፈበትም አጋጣሚ ነበር። ከዚህ ጨዋታ በኋላም ሌሎች ጨዋታዎችም ቀጥሎ ተከናውነው ነበር። እንግዲህ ከተደረጉ ጨዋታዎች መካከል ምናልባት በፐርፎርማንስ ደረጃ በብቃት ደረጃ እንደው ተቀራራቢና እንደዚሁም ደግሞ እኩያሞች ናቸው ብለን የምናነሳቸው ቡድኖች የተገናኙበት ጨዋታ ነበረ። የትላንትናዊ ጨዋታ እንቅስቃሴ ፓረሰን ጀርመንን ከአትሌቲኮ ማድሪድ ጋር በስም ደረጃ ነው እንግዲህ ተቀራራቢ ናቸው ያልነው እነዚህ ቡድኖች የተገናኙበት ጨዋታ በብዙ መልኩ ይጠበቅ ነበር። የፈረንሳዊ ቱጃር ክለብ እንደዚሁም የአውሮፓ ቻምፒየንስ ሊግ የዋንጫ ባለቤቱ እንግዲህ በጨዋታው ላይ ፓረሰን ጀርመን ማለት ነው አትሌቲኮ ማድሪድን አራት ለባዶ በሆነ ውጤት አሸንፎ የዋንጫ ባለቤት እንግዲህ መሆኑ እንደሚገባው እና እንደዚሁም ደግሞ በቻምፒየንስ ሊግ ያሳካውም ስኬት በእርግጥ ለፓራሳን ጀርመን በአጋጣሚ መጣ ሳይሆን የተሰራበት እንደሆነ ማሳይቷል። ቪቲኒያ፣ እንደዚሁም ፋቢያን ሮይዝ ዴዝሬዴ እና እንደዚሁም ደግሞ ማዩሉ በጨዋታው ላይ ኳስና መረብን ማገናኘትም ችለዋል። በጨዋታው እንግዲህ ከአትሌቲኮ ማድሪድ የመሀል ተከላካዩ ክሌሜንት ሌንግሌት በቀይ ካርድ ከሜዳ የሚሰናበተበት አጋጣሚ ነበር። በጨዋታውም ላይ በጣም በርካታ ደጋፊዎችን ተመልክተናል። ወደ 60 ሺህ አካባቢ ደጋፊዎችን የተመለከትንበት ሂደት ነበር። በጨዋታው እንግዲህ ቪቲኒያም ልዩነት ፈጣሪ ከነበሩ ተጫዋቾች መካከል አንደኛው ነበር። ያው እንግዲህ ፓርሰን ጀርመን በአሸናፊነት አሃዱ ብሎ የጀመረበትን እንቅስቃሴም የተመለከትንበትም ሂደት አለ። ፓርሰን ጀርመን ያው በቻምፒየንስ ሊጉ ሁላችንም ያስደመመን ያስደነቀን ቡድን እንደነበረ ሚታወ ቀላል አይደል፣ ይሄ ቡድን በቡድን ስብስብ ደረጃ እንግዲህ ስትመለከቱት የፓርሰን ጀርመን ቡድን የፓርሰን ጀርመን የቡድናዊ መዋቀር ጥልቀታቸው በብዙ መልኩ የሚያስደንቅ ብሎ የሚያስገርም አይነት ቡድንን ገንብተዋል። እንግዲህ ትላንትና የተመለከትነው ይህን ነው። ፔዥ ቀጣይ እንግዲህ ከቦንታ ፎጎ ጋር በዕለተ አርብ ነው ጨዋታውን የሚያደርገው። አትሌቲኮ ማድሪድ ደግሞ ከሲያትል ሳውንደርስ ጋር ዕለተ አርብ ላይ ጨዋታቸውን የሚያደርጉበትም አጋጣሚ በዓለም ክለቦች ዋንጫ እንግዲህ የሚጠበቅ ዋነኛ የጨዋታ እንቅስቃሴ ነው የሚሆነው ማለት ነው። ሌሎች ጨዋታዎችም ከዚህ በፊት እንግዲህ በዓለም ክለቦች ዋንጫ ያው ቀጥለው ተከናውነው እንደነበረም ይታወቃል አይደል። በእርግጥ አንዳንድ ቡድኖች እንግዲህ መለስ ብላችሁ ስትመለከቷቸው በብዙ መልኩ ችግር ውስጥ ያሉ ቡድኖችንም ትመለከታላችሁ። በፐርፎርማንስ ደረጃ እንግዲህ አነስ ያለ ፐርፎርማንስንም የሚያሳዩ አይነት ተጫዋቾችን እንደዚሁም የምንመለከትበት ሂደትም ቢኖርም እንኳን በአለም ክለቦች ዋንጫ ግን ኢንተርሚያሚ ከአላሊ ጋር ተገናኝተው ነበር እና ያለ ግብ አቻ በሆነ ውጤት የተጠናቀቀ ጨዋታ ነው እና ሊዮኔል ሜሲ በጨዋታው እንግዲህ ግብ የማስቆጠር እድሎችንም ሲፈጥር እንደዚሁም ደግሞ ሲለፋ የተመለከትንበት አጋጣሚ አለ። ኢንተር ሚያሚ እንግዲህ በጨዋታው ላይ ጎል ማስቆጠር ሳይችል ቀርቶባቸው ውጤት ነው ጨዋታውንም ያጠናቀቀው። ቀጣይ ከፖርቶ ጋር እንግዲህ እለተ ሐሙስ ነው የሚገናኘው ኢንተር ሚያሚ ጨዋታውን የሚያደርገው አልሃሊ ደግሞ ከብራዚሉ ፓልሜሬስ ጋር የጨዋታ እንቅስቃሴ አቸውንም የሚያደርጉበት አጋጣሚ እንደዚሁም በብዙ መልኩ ይጠበቃሉ። አድማጮች እነዚህን ጉዳዮች እንግዲህ እንደው ለወደ እናንተ ለማድረስም የመረጥናቸው የዓለም ክለቦች ዋንጫን በተመለከተ በዋነኛነት እንደው ኢላማችን አድርገን ያነሳሳናቸው ጉዳዮች ናቸው። ወደ ሌሎች መረጃዎቻችን እስኪ ልውሰዳችሁ። ሌላው መረጃችን የሚሆነው እንግዲህ ቶተናሞስ ፐርስን ይመለከታል። ቶተናሞስ ፐርሰንት እንግዲህ ክ የማቲያስ ስቴልን ጉዳይ በተመለከተ በቋሚነት ኮንትራትም ሰጥተውታል። በውሰቱል ነበር የውድድር ዓመቱን በቶተናም ቤት ለማሳለፍም የተገደሉ ቶተናም ተጫዋቹን እንግዲህ በአሁኑ የቡድን ስብስባቸው ውስጥ እንግዲህ በቋሚነት እንዲሳተፍ ስለፈለጉ በ35 ሚሊዮን ፓውንድ እንደዚሁም ደግሞ 10 ሚሊዮን ዩሮ አካባቢ እየታየ የሚጨመር ገንዘቦችን በማካተት ማለት ነው አድኦኖችን አካቶ የ19 ዓመቱን የፊት መስመር ሰላፊ ማቲያስ ቴል እንግዲህ በቶተናም ስፐርስ ቤት ቆይታ እንዲያደርግ ምድል ተመቻችቶለታል። የኤሮፓ ሊግ ዋንጫን በቡድን ማሳካት መቻሉ የሚታወቅ ነው። በነገራችን ላይ ይሄ 19 ዓመት ተጫዋች እንግዲህ በውድድር ዓመቱ ቶተናምን ከተቀላቀለ በኋላ 19 ጨዋታዎችን ብቻ ነበር እያደረገው። ነገር ግን በእነዚህ 19 ጨዋታዎችም ሶስት ጎሎችን ማስቆጠር የቻለበትን ሂደት ተመልክተናል። በቀጣይ እንግዲህ በቡድናዊ መዋቅር ደረጃ የተሻለ የሚባል እንቅስቃሴን በዳኒ ሌቪው ቡድን ያሳያል ተብሎ የሚጠበቃል። ያው ቶማስ ፍራንክን የቡድኑ ዋና አሰልጣኝ አድርገው እንደሾሙ ይታወቃሉ። አንጋይ ፖስቴኮግሉን እንግዲህ ካሰናበቱ በኋላ ዳኒ ሌቪ ታዲያ እንግዲህ ቡድናቸው ወደተሻለ ደረጃ እንዲሸጋገር እንደዚሁም ደግሞ ስኬታማ የሚባሉ ጉዞዎችን እንዲጓዝ ስለተፈለገ ማታያስ ቴል በቡድን ስብስብ ውስጥም ቆይታዎችን እንዲያደርግም እድል ተመቻችቶልታል የሚሉ መረጃዎችም ተሰምተው ነበር። ይህንም ይፋ ተደርጓል። እንግዲህ በቶተናም ቤት የተሰሙ ዜናዎች እነዚህ ናቸው። ሉካስ ሄርናንዴዝ ደምቤሌ የባላንዶር ሽልማት ይገባዋል የሚል ሀሳብንም ሰጥቷል። በእርግጥ በዚህ ውድድር ዓመት ላይ እንግዲህ ደምቤሌ ባላንዶር ካልተገባው የትኛውም ተጫዋች ይገባዋል ብሎ ለመናገርም የሚያስደፍር አይደለም። ከዚህ በፊት ሳይሆን ከዚህ በኋላ የሚመጡ ተጫዋቾችም ማለት ነው። ታዲያም ፈረንሳዊ ፔዥ እንግዲህ የተከላካይ ስፍራ ተጫዋች ሉካ ሰርናንዴዝ በውድድር አመቱ፣ አለ የኦስማን ደንቤሌን ያክል ጥሩ ዓመትን ያሳለፈ ተጫዋች የለም። ስለዚህ በግል አፈጻጸም የደንቤሌን ያክል ጥሩም የለም። እንደ ቡርንም ቢሆንም እንኳን የፔዥን ያክል ጥሩ አፈጻጸምን ያሳየ ቡድን የለም። ለዚህም እንግዲህ ደንቤሌ የባላንዶር ሽልማትም ይገባዋል ብለዋል። በእርግጥ የፓርሶን ጀርመን ተጫዋቾች የሻምፒየንስ ሊግ የዋንጫ ድላቸውን ሲያከብሩ እንግዲህ ደንቤሌን ባላንዶር እያሉ ሲጠሩትም ጭምር እንደነበር ተመልክተናል አደል። የኦስማን ደንቤሌ እንቅስቃሴ በየትኛው መንገድ አስደናቂ ዓመትን አሳልፎ ተሳትፏል ድምፃችንን ለሱ እንሰጣለን። በእርግጥም ደምቤሌ እንግዲ የባሎንዶር ሽልማትን ያሸንፋል ብለል ሉካስ ሄርናንዴዝ ምንም ጥያቄ የለውም። እነ ለሚን ያማልም እንኳን ስማቸው የሚነሱ ተጫዋቾች ቢሆኑም ከዛም ማለፍ ሲል በጣም ብዙ ተጫዋቾች ማንሳት እንችላለን። እንደነ ሙሐመድ ሳላ አይነት በውድድር ዓመቱ ላይ አስደናቂ የሚባሉ ጊዜያቶችን ያሳለፉ ተጫዋቾች አሉ። ነገር ግን ፔዥ የሊግ ውድድሮችን በሙሉ ጥርግርግ አድርገው ወስደዋል። እንደዚሁም ደግሞ የአውሮፓ እግር ኳስ ማህበር የሚያዘጋጃቸው ውድድሮች ጭምር እነዚሁም በዋነኛነትም ከፍ አድርጎ ያሳካበትን አጋጣሚ ስለዚህ የኦስማን ደንቤሌና የባላንዶር መዋሃድ እንግዲህ የሚጠበቅና ዋነኛ ትኩረት የሚሰጠው ጉዳይ ነው። ሌላው ጣሊያን እንግዲህ ከአሰልጣኝ መሾማን ማንም በሰሞን ቀን ይፋ አድርጋለች። ሰሞነ ጉዳዮችን በዝርዝር እያነሳሳ ነው። አሰልጣኝ ሉቻኖ ስፓሌቲ ጋር እንግዲህ ተለያይተዋል። የጣሊያን ብሔራዊ ቡድን አሁን አዲስ አሰልጣኝ ሾመው ነው እየተመለከትናቸው የምንገኘው ጅናሮ ጋትሶን በኃላፊነት መሾማቸውም ይፋ ተደርጓል። እንግዲህ የጣሊያን እግር ኳስ ፌዴሬሽን ፕሬዚዳንት ጋብርኤል ግራቪናም በተለይ እንግዲህ በሰጡት ሀሳብ ምንድን ነው ያሉት? አሰልጣኝ ጅናሮ ጋትሶ የጣሊያን እግር ኳስ ዋነኛ ምልክት ነው። ስለዚህ የጣሊያን ብሔራዊ ቡድንን ደግሞ በተሻለ መልኩ ወደፊት እንዲጓዝ በማድረግ እንደዚሁም ደግሞ በተለያዩ ውድድሮች ላይ ስኬታማ የሚባለውን የጣሊያን ብሔራዊ ቡድን ከዓለም ዋንጫ እየራቀ የመጣውን ለአይናችን እንግዲህ በብዙ መልኩ ሩቅ እየሆነ የመጣ የጣሊያን ብሔራዊ ቡድን አለ እና ይሄ ብሔራዊ ቡድን ስኬታማ የሚባሉ ጉዞዎችን እንዲጓዝ፣ እንደዚሁም ስኬታማ የሚባሉ ዓመታቶችን እንዲያሳልፍ የጅናሮ ጋትሶ መሾም በዋነኛነት እንግዲህ ጠቃሚ ነው ብለን አምነንበታል የሚሉት እንግዲህ የጣሊያን እግር ኳስ ፕሬዚዳንት የሆኑት እንግዲህ ጋብሪኤል ግራቪናም የጅናሮ ጋትሶ እንግዲህ ቀጣይ በለተ ሐሙስ ማለት ነው ሮም ተገኝቶ በይፋ የጣሊያን ብሔራዊ ቡድን ዋና አሰልጣኝነት መንበረ ስልጣንን ይረከባል ተብሎም እንደዚሁም የሚጠበቅ ነው ሌላው የአዲሱ የማንቸስተር ሲቲ ተጫዋች ሮያን ቸርኪ በሰሞኑ ቀን እንግዲህ የሰጡ አስቴት ብዙኖችንም እያስገረመ ነው የሚገኘው ተጫዋቹ ሁለት አነጋጋሪ አስቴቶችንም ሰጥቷል የመጀመሪያው ባላንዶርን ማሸነፍ እንደሚችል ተጫዋቹ ተናግሯል የፈረንሳዊ የማንቸስተር ሲቲ እንግዲህ ከአዲሱ ፈራሚ ሪያን ቸርኪ በቀጣይ ባላንዶርን ስለማሸነፍም አልም አለሁኝ የሚል አስቴቱንም ሰጥቷል እንግዲህ በ36 ሚሊዮን ዩሮ አካባቢ ወደ ማንቸስተር ሲቲ እንዳመራ ይታወቃልና በማንቸስተር ሲቲ ቤት በጣም ስኬታማ የሚባሉ አመታቶችን ማሳለፍ እፈልጋለሁ። ዋንጫዎቹን ማሳካት፣ የግል ስኬቶችን ማጣጣም በዋነኛነት የማለመው የማቀደው ጉዳይ ነው። ስለዚህ ባላንዶር ለማሸነፍ ነው ወደ ማንቸስተር ሲቲ የመጣሁት። ይህን ለማድረግ ደግሞ ትክክለኛ ቦታና እንደዚሁም ደግሞ ትክክለኛ ቡድንን እንደመረጥኩኝ ይሰማኛል የሚለው ራያን ቸርኪ የባላንዶር ሽልማትን እንግዲህ ለማሸነፍ የተቻለውን በሙሉ እንደሚያደርግ ነው የተገለጸው። ከዛም ጎን ለጎን ደግሞ ሌላኛው የሰጡ አንድ አወዛጋቢ አስተያየት ነው። በዩሮፓ ሊግ የጨዋታ እንቅስቃሴ ማንቸስተር ዩናይትድ እኛን ሲያሸንፈን እጅግ በጣም ተበሳጭቼ ነበር አለ። እኛ እያለ የሚጠራው እንግዲህ የኦሎምፒክ ሊዮን እግር ኳስ ቡድን ነው። ታዲያ ማንቸስተር ሲቲን የተቀላቀልኩት ማንቸስተር ዩናይትድን ለማጥፋትና ማንቸስተር ዩናይትድን በማንቹዋን ደርቢ ድምጥ ማጣቸውን አጥፍቼ በቀሎችን ለመውሰድ ነው የሚል ሀሳብን የሚሰጠው እንግዲህ ክሪያን ቸርኪ በብዙሃኑ ዘንድ አዝናኝ የሚባሉ ሀሳቦችንም ሰጥቷል። እንግዲህ በእርግጥ አንዳንዶች ፍየል ከመድረሱ ቅጠል መበጠሱ እያሉ ያሉ ሀሳብ እየሰጡበት ነው የሚገኘው። የእንግሊዝ ፕሪሚየር ሊግና የፈረንሳይ ሊግ አንድ እውነት ለመናገር የሰማይና የመሬት ያክል ልዩነቶች አሉት። ራያን ቸርኪ እግር ኳሰኛ ተጫዋች ነው፣ ልዩነት መፍጠር ይችላል፣ ምንም ጥያቄ የለውም። በጣም ጥሩ የሚባል ፐርፎርማንስን ማሳየት የሚችል ተጫዋች እንደሆነ እኔ በግሌ አምናለሁ። ግን ተጫዋቹ በዚህ ልክ የባሎንዶሩ ሽልማትን ስለማሸነፍ ኤርሊንጋላንድም አላንድም ያን ያክል የሚወራ ተጫዋችም አልሆንም። በአጠናቀቅ ነው ሲዝን እና በማንቸስተር ሲቲ ቤት እንግዲህ ሪያን ቸርኪ በሚጠበቀው ልክ ፐርፎርም ማድረግ የሚችል ከሆነ ማንቸስተር ሲቲን ወደ ተሻለ ደረጃ መውሰድ ይችላል። እንደዚሁም ተጫዋቹም ቢሆን በራሱ ጥሩ የሚባሉ አመታቶችን ማሳለፍ እንደሚችል ምንም ጥያቄ የለውም። ውድ አድማጮች ነገር ግን የባሎንዶር ሽልማት ይገባዋል አይገባውም? መልሱን ለእናንተ ልተወው። ቀጣይ የሚያሳያቸውን ፐርፎርማንሶች በዋነኛነት እንግዲህ የሚጠበቁ ሆነው ያለ ሌላው የአርሰናል እግር ኳስ ክለብ ይፋው የዝውውር ኢላማ ስለሆነው ስለ ኒኮ ዊሊያምስ ትንሽ መረጃዎችን በላችሁ እና ኒኮ ዊሊያምስ እንግዲህ አርሰናልን ይቀላቀላል የሚሉ በጣም በርካታ መላምቶች ሲሰነዘሩ ነበር። ነገር ግን በተደጋጋሚ ጊዜም እኛም በዘመን ስፖርትም እያነሳሳ ነው እንደነበረው ኒኮ ዊሊያምስ መቀላቀል የሚፈልገው የመጀመሪያ ተመራጭ ቡድኑ የተጫዋቹ እንግዲህ ባርሴሎና ነው። ባርሴሎናን የመረጠበት ዋነኛ ጉዳይ ደግሞ ከላሚኒ ያማል ጋር ጥሩ የሚባል ወዳጅነት አለው። እንደዚሁም ደግሞ ስፔናዊ ነው፣ እዛው ስፔን ውስጥ መቆየት ይፈልጋል። እንደዚሁም ደግሞ ባርሴሎናን መቀላቀል ለተጫዋቹ ትልቅ ህልም ተደርጎ የሚወሰደው ላሚኒ ያማል በቀኝ እንደዚሁም ደግሞ ራፊኒያን አስቀምጣለሁ ብሎ እያሰበ የሚገኘው እንግዲህ ኒኮ ዊሊያምስ በግራ ይህንን ጥምረት በዋነኛነት ይፈልገዋል። ተጫዋቹ በባርሴሎና ቤት መጫወት ይፈልጋልና በዋነኛነት እንግዲህ ባርሴሎናን ምርጫው አድርገዋል። ይህ ተጫዋችና ባርሴሎና መቀላቀል እንደሚፈልግና እርሱ ለሚፈልጉ ክለቦችም ይህንን ጉዳይ እንዳሳወቃቸው ነው መረጃዎችም ለማመላከቱ የሚገኘው ተጫዋቹ ባርሴሎና ለመቀላቀል ሲል እንግዲህ ደሞዙን ስለመቀነስ ማሰቡም ነው መረጃዎችም የሚያመላከቱት ግን ደግሞ መለስ ብላችሁ ከተመለከታችሁት ኒኮ ዊሊያምስ በባየር ሙኒክ ይፋው የዝውውር ኢላማ ውስጥ ገብቶ እንደነበር ይታወቃል ባየር ሙኒኮችንም ስለ ፍላጎታቸው እንደዚሁም አመስግኖ ግን ደግሞ መቀላቀል የሚፈልገው ቡድን የባርሴሎና እግር ኳስ ክለብን እንደሆነም ነው ይፋ አድርጎ ተናግሯል ተብሎም የተዘገበው በዚህም እንግዲህ በቀጣይ የውድድር ዓመት ላይ ኒኮ ዊሊያምስን በየትኛው ቡድን እንመለከተዋለን ባርሴሎና እንደዚሁም ባየር ሙኒክ አርሰናል በየትኛው የእግር ኳስ ቡድን ልንመለከተው እንችላለን? በዋነኛነት እንግዲህ ከሚጠበቅ ጉዳይ ነው። ውድ አድማጮች የቡርና መዋቅራቸውን እንግዲህ በተሻለ መልኩ ለመገንባት ጥረቶችን እያደረጉ የሚገኙት ባርሴሎና ይህንን ተጫዋች የሚያገኙ ከሆነ በእርግጥም ከፍ ያለ እንቅስቃሴዎችን ሊያሳዩ የሚችሉበትም አጋጣሚ እንደሚኖር ምንም ጥያቄ የለውም። ሌላው የማንቸስተር ሲቲ እግር ኳስ ክለብ የኔፖይንን ዝውውር እንግዲህ ለማጠናቀቅ ምናልባት ዛሬ ማለትም ዕለተ ሰኞ ወደ ሀገረ ኢንግላንድ እንግዲህ በረራውን አድርጎ የሕክምና ምርመራውን ያጠናቃል ተብሎ ይጠበቃል። ከዛም እንደገና ዕለተ ማክሰኞ ላይ ወይም ሮብ ላይ የዝውውር እንቅስቃሴው ይፋ ይደረጋል ተብሎ ይጠበቃል። ኒፖይን በማንቸስተር ዩናይትድ፣ በአርሰናል በሊቨርፑል ጭምር በሰፊ የዝውውር ኢላማ ውስጥ ገብቶ የነበረ እንደዚሁም ደግሞ በትልልቅ ክለቦችም ሲፈለግ የነበረ ተጫዋች ነው። ማንቸስተር ሲቲ ግን ይህንን የ19 ዓመት ተጫዋችም ወደ ቡድን ስብስባቸው ለመቀላቀል እንግዲህ ስምምነት ላይ እንደደረሱ በቅርብ ሳምንታት በነበሩን ስፖርታዊ ጉዳዮቻቸው ወደ እናንተም እያደረስን እንደነበር ይታወቃል። እናም ማንቸስተር ሲቲን ለመቀላቀል የተስማማው ኮከብ እንግዲህ በቀጣይ መዳረሻውን ወደ ኢታ አደርጎ በረራዎችን እንደሚያደርግም ነው እየተጠበቀ የሚገኘው። ለማንኛውም እንግዲህ ያኒ ፖይንት ዝውውር በማንቸስተር ሲቲ ቤት ዕለተ ሰኞ ህክምና ምርመራውን ያደርጋል በተማክሰኞ ወይም ሮብ ይፋ ይደረጋል ተብሎ በብዙ መልኩ እየተጠበቀ የሚገኝ ዝውውር ነው።